በሁለት ሺ አስራ ሰባት በጀት አመት መረጃን መሰረት ያደረጉ ከስድስት ሺህ በላይ ምርምሮችን በማከናወን አምስት ሺህ ስድስት መቶ በላይ ተጠርጣሪዎችን በቁጥጥር ስር አው ያለው ያለው የፌዴራል ፖሊስ ነው። የፌዴራል ፖሊስ የወንጀል ምርመራ ቢሮ በዚህ አመት ያስመዘገባቸው የወንጀል ምርመራ ውጤቶችና ተግባራትን አስመልክቶ ማብራሪያ ሰጥተዋል የፌዴራል ፖሊስ ወንጀል ምርመራ የኦፕሬሽን ዋና መምሪያ ኃላፊና የወንጀል ምርመራ ቢሮ ተወካይ ሙሊሳ አብዲሳ እንደሚሉት ከሆነ ህብረተሰቡን የሚያወናብዱ ሐሰተኛ መረጃዎችን ባጠረ ጊዜ በማጋለጥ ተሳታፊዎችን በህግ እንዲጠየቁ ማድረግን ጨምሮ ከሀገር ውስጥና ከውጭ በመደራጀት የሽብር ወንጀል ለመፈጸም የሞከሩ ተጠርጣሪዎችን ወደ ህግ ማቅረብ ተችሏል። በዚህ ዓመትም ከፍተኛ የማጭበርበር ወንጀል ምንጫቸው ባልታወቁ የኦንላይን ግብይቶች፣ የሞባይል ባንኪንግ እና የተለያዩ የሳይበርን መሰረት ያደረጉ አገልግሎቶች ወንጀል መፈጸሙን የተናገሩት ኃላፊው በወንጀል ዋና ተዋና የሆኑ ተጠርጣሪዎች በቁጥጥር ስር ውለው ለህግ ቀርበዋል። ባንኮችን በማጭበርበር ሙስና በመስራት ህገወጥ የመሳሪያ ዝውውርና በሌሎች የኮንትሮባንድ ንግዶች የተሰማሩ በአደንዛዥ እፅ ዝውውር የተሳተፉ የውጭና የሀገር ውስጥ ዜጎች ህገወጥ የሰዎች አዘዋዋሪዎችን ጨምሮ በርካቶችን በቁጥጥር ስራ ውሎ ለህግ ማቅረብ ተችሏል። ከስድስት ሺህ በላይ የምርመራ መዝገቦችን በማጠናቀቅ በሰውና በሰነድ ማስረጃ እንግዲህ በማደራጀት ለፍትህ ሚኒስቴር ልከን ውሳኔዎች እንዲሰጡበት ለማድረግ ተሞክሯል። ከአምስት ሺ ስድስት መቶ ተጠርጣሪዎች በላይ ወደ በቁጥጥር ስር በማዋል ወደ ህግ የማቅረብ ስራ ተሰርቷል። ከ ከአምስት ሺ ስድስት መቶ በላይ የሰው ምስክሮች ለመሰብሰብ ተሞክረዋል። እነዚህን ጉዳዮች ብዙ የኦዲት ውጤቶች ብዙ የሰው ምስክር በተለይ 13000 የሰው ምስክር በመቀበል እነዚህ ምርመራ መዝገቦች ለማደራጀት ተሞክሯል ማለት ነው። በተጨማሪም ቴክኖሎጂን በመጠቀም የፎረንሲክ ምርመራ ስራን ለማሳደግ ተችሏል። 304000 የሚደርሱ ኬዞች ቀርቦ የተለያዩ እንግዲህ ሰፋፊ ስራዎችን ነው የሚሰራው። ቀርቦለት እነዚህን ጉዳዮች በማጣራት ለሚመለከተው አካል የመስጠት ስራዎች ተሰርቷል። በዋነኛነት የሚነሱት ከ300 ሚሊዮን በላይ የሰነድ ምርመራዎች ተደርጓል። ብዙ የቃጠሎ ውጤቶች በተለያየ አይነት ነገር የሚፈጸሙትን እነዚህን ጉዳዮች በስርዓት በመመርመር እነዚህን ውጤት የመስጠት ስራዎች ተሰርተዋል። ሌላውና ትልቁ ነገር የዲኤንኤ ምርመራ ነው። የዲኤንኤ ምርመራችን ከዚህ በፊት ውጭ ሀገር ሲደረግ የነበረውን ዛሬ በሀገራችን ጥራቱን በጠበቀ መልኩ እንዲሰራ ለማድረግ እና ለሚመለከተው ፍትህ አካል የመስጠት ስራዎች የተሰሩበት ሂደቶች ናቸው ማለት ነው። ሌላው የአደንዛዥ እጽ በእኛ ላብራቶሪ ነው የሚመረምረው። እነዚያም በትክክል ጥራቱን ጠብቆ በባለሙያዎቻችን በደንብ ተሰርቶ የተሰጠበት ሂደቶች አሉ ማለት ነው።